የኢትዮጵያውያን ዘመን ተሻጋሪና የአንድነት ማሳያ ሆኖ የቆመው ታላቁ የኢትዮጵያ ህዳሴ ግድብ እያንዳንዱ በር የሀገር ባለቤትነት ስሜት ማረጋገጫ፣ እያንዳንዱ የሲሚንቶ ቅንጣትም የትውልድ መብትን የማስከበር ቁርጠኝነት ምልክት ሆኖ በጉባ ሰማይ ስር በደማቅ ታሪክ ተጽፏል። በተባበረ ክንድ የተከናወነው ታላቁ ስራ ዛሬ በጨለማና በችግር ውስጥ ለነበሩ ብርሃንና ብልጽግና ለናፈቁ ኢትዮጵያውያን ሁሉ ከብርሃንም ባሻገር ሆኗል። ይህ የኢኮኖሚ ጥያቄ ብቻ ሳይሆን የክብርና የሉዓላዊነት ጥያቄን ጭምር ምላሽ የሰጠ ሲያደርጉም ይወሰዳል። ይህን ተከትሎ ለዘመናት ለእኔ ብቻ የምል ሳቤን ይዛ የምትንቀሳቀሰው ግብጽ በተደጋጋሚ የሐሰቱን ጀላዎችን ስታነሳም ይሰማል ይህ ከምን የመነጨ ነው ሲልም ኤሜን በአዲስ አበባ ዩኒቨርሲቲ የአፍሪካ ጥናትና ምርምር ተቋም መምህር የሆኑትን ዶክተር መሀመድ ሀሰንን ጠይቋል። እንደ ዶክተር መሀመድ ሀሰን ገለጻ የግብጽ መንግስት የሚያቀርበው ማንኛውም ክስ የኢትዮጵያን የልማት እርምጃ ለመግታትና በአጠቃላይ ሀገሪቱን ለማፍረስ የቆየ ታሪካዊ ጠላትነትን ለማስቀጠል ያለመ ነው ብለዋል። ግብጽ እስካሁን ድረስ ባለን በኢትዮጵያ ፖለቲካ ታሪክ ታጣቂዎችን ሁሉ እያስነሳች ነጻ አውጭ ድርጅቶች የሚባሉትን ሁሉ እየፈጠረች ስታጋጭን ስታጋድለን ኖረች። የእርሷ ምኞትና ፍላጎት ኢትዮጵያ ደካማ ሀገር ሆና ራሷን እንዳትችል የማድረግ ሴራ ነው። በውስጣችን ጣልቃ እየገባች ማለት ነው። ታጣቂዎችን ማስታጠቅ ብቻ አይደለም። ባለፈው በ ደርግ ጊዜ በኢትዮጵያና ሶማሊያ ጦርነት ጊዜ ሶማሊያን ስታስታጥቅ ነበር ስታዋጋ። እና ግብጾች ሁልጊዜ የሚከተሉት ኢትዮጵያን የማዳከም የማዳየት ፍላጎት ነው። ይሄ እስከሆነች ድረስ ደግሞ ደካማና ድሃ እስከሆነ ድረስ ደግሞ ፍላጎታችን እናሟላለን የሚል እምነት አላቸው። ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያ ለጋራ ልማት ያላትን ጽኑ ፍላጎትና የፍትሐዊነት መርህ ማሳያ ነው ያሉት ዶክተር መሐመድ ሐሰን ይህ የሀገሪቱ ፍትሐዊ አቋም ዓለም አቀፍ ተቀባይነትን እያገኘ መምጣቱንም አበክረው ገልጸዋል። ግብጾች እኛን ለመጉዳት የተነሱበትን መንገድ እኛን እነሱ ለመጉዳት አላሄድ ነው። እስካሁን ድረስ አይደለም፣ ተንኮልና ሴራ በግብጽ ላይ ያደረግነው ነገር የለም። ውሃውም አልቆመም። ይሄ ደግሞ የተካሄደበት መንገድ በእውነት ላይ የተመሰረተ ሁሉንም በእኩል የሚያይ ዲፕሎማሲ አብረን እንስራ የሚል እንተባበር የሚል እንጂ እኔ ብቻ የሚል እስካሁን ድረስ ከኢትዮጵያ የተሰነዘረ ፖሊሲ የለም። ግብጽ ይህን ያውቃል፣ አለምም ያውቃል። አሁን አሁን እንደማየው በተለይ የህዳሴን ግድብ ጋር ተያይዞ አለም ወደ ኢትዮጵያ ሳይድ የሆነው ይህን እውቀት የኢትዮጵያን ዲፕሎማሲ ሂደት ና የኢትዮጵያን ምክንያታዊነት ተቀብሎ ይመስለኛል እና ግብፅንም የበለጠ ደግሞ ያጋለጣት ይሄ ይመስለኛል አለም በጋራ ሰርቶ የመልማት ባህልን እያዳበረ ባለበት በዚህ ወቅ ግብጽ እያራመደች ያለችው ህሳቤ ሰው ትርክትን መሰረት ያደረገ ነው ያሉት ዶክተር መሀመድ ሀሰን ይህም ወንዝ የማያሻግር ና ውሃ የማያነሳ እርምጃ ነው ይላሉ ኢትዮጵያ በራሷ እምቅ ሀብት ይህንን ግድብ ሰርታ ጨረሰች አይደለም እና የኢትዮጵያ ህዝብ ከተባበረ ምንም የማይበግረው ሀይል እንደሆነ ነው የታየው። ይህንን እንግዲህ ለማስቆም እስከ ነጩ ቤተ መንግስት ድረስ ሁሉ ሄደዋል፣ ብዙ ሰምተናል አይደለም። ያ ሁሉ አልሰራም። አሁን ያላት ምርጫ ግብጽ ከኢትዮጵያ ጋር ተባብራ አብሮ የመስራት በሰላም አብሮ የመበልጸግ እንጂ ድሮ ትከተል የነበረውን ተንኮለና ሴራ አሁን አያዋጣም። ጊዜውም አልፎበታል። ሀገር በተለያዩ ጊዜያት የገጠሟትን ፈተናዎች በብርቱ ልጆቿ ክንድ መክታ ዛሬ ላይ ደርሳለች ያሉት የአፍሪካ ጥናትና ምርምር ተቋም መምህሩ፣ አሁንም ያሉባትን ተጽዕኖዎች ትውልዱ ሊመክት ይገባልም ብለዋል። የኢትዮጵያ ከፍ ማለት የኢትዮጵያ መለወጥ በመጀመሪያ ደረጃ ለኢትዮጵያ ነው ዋናው ጥቅሙ። የኢትዮጵያ ኮ የወደፊት ብልጽግና ዋናው ተጠቃሚ ትውልዱ ነው። ያ ትውልድ ደግሞ ይቺ ሀገር በየትኛው መንገድ ሄዳ እሱም ተጠቃሚ ሌላውን የሚጠምበትን መንገድ አሳልቶ መሄድና መቀበል መደገፍ ይኖርበታል። እንዲህ አይነት መደጋገፍ ሲኖር እኮ ነው ለትውልዱም ስብራቱ የሚቀልል የህዳሴው ግድብ መሳካት ትውልዱ እና የህዝቡ ሙሉ ተሳትፎ መሆኑን ያሳየው ሀቅ ስለሆነ እያደገ የሚመጣ ትብብር